ምዕራፍ 38 ይሁዳና ትዕማር። በዚያም ወራት እንዲሆነ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙ የራስ በሚባል ባዶ ሎማዊውም ሰው ዘንዳደረ ከዚያም ይሁዳ የአንድ ከነአናዊ ሰው ሴት ልጅ ናየ፣ ስሟም ሴዋ ይባላል ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅንም ወለደች፣ ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅን ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች፣ ስሙንም ሴሎም ብላ ጠራችው። እነርሱም በወለደች ጊዜ ከሴቢ በሚባል ሀገር ነበረች። ይሁዳም ለበኩር ልጁ ሴር ትእማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር። እግዚአብሔርም ቀሰፈው። ይሁዳም አውናን፣ ወደ ወንድም ሚስት ግባ፣ አግባትም ለወንድምህም ዘር እናቁምለት አለው አውናንም ዘሩ ለእርሱ እንዳይሆን አወቀ ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይተካ ዘሩን በምድር ያፈሰው ነበር ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት እንዲህ ያድርጓልና እርሱንም ደግሞ ቀሰፈው ይሁዳም ምራቱን ትእማርን። ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞትብኝ ብሏልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። ዘመኗን በተፈጸመ ጊዜ የይሁዳ ሚስት ሼዋ ሞተች። ይሁዳም ተጽናና የበጎቹን ጠጉር ወደሚሸልቱት ሰዎች ወደ ተምና ወጣ። እርሱም አዶሎማዊው በግ ጠባቂው ኤራስም ለምራቱ ትዕማር እነሆ አማትሽ ይሁዳ የበጎቹን ጠጉር ይሸልዝ ዘንድ ወደ ተምና ይወጣ ልብለው ነገሯት። እርሷም የመበለትነቷን ልብስ አወለቀች፣ መጎናጸፊዋን ለበሰች፣ ተሸፈነችም ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንዳደገ ሚስትም ትሆነው ዘንድ እርሷን ሊሰጠው እንዳልፈለገ አይታለችና፣ ይሁዳም ባያት ጊዜ ዘማ መሰለችው። ፊቷን ተሸፍና ነበርና አላወቃትም። ወደ እርሷም አዘነበለ፣ እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበር እርሷም ወደ እኔ ብትገባ ምን ትሰጠኛለህ? አለችው። የፍየል ጠቦት ከመንጋዬ ልክልሻለሁ አላት። እርሷም እስክትልክልኝ ድረስ መያዣ አስጠኝ አለችው። እርሱም ምን መያዣ ልስጥሽ? አላት። እርሷም ቀለበትህን፣ ኩፌትህን፣ በእጅ ያለውን በትር አለች። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰችለት። እርሷም ተነስታ ሄደች፣ መጎና ጻፊዋንም አውልቃ የመበለትነቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በበቅ ጠባቂው በአዶሎማዊው እጅ የፍየሉን ጠቦት ላከላት፣ እርሷንም አላገኛትም። እርሱም የአገሩን ሰዎች በኤናይም በመንገድ ዳር ተቀምጣ የነበረች ዘማ ወዴት ናትን ብሎ ጠየቃቸው። እነርሱም በዚህ ዘማ አልነበረችም አሉት። ወደ ይሁዳ ተመልሶ እንዲህ አለው። አላገኘኋትም። የአገሩ ሰዎች ደግሞ ከዚህ ዘማ የለችም አሉ አለው። ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ እነሆ ፍየሉን ጠቦት ላክሁላት፣ አንተም አላገኘሃትም አለ። እንዲህም ሆነ። ከሶስት ወር በኋላ ለይሁዳ ምራት ትእማር ሴሰነች፣ እነሆ በዝሙትም ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እርሷም ሲወስዷት ወደ አማቷ እንዲህ ብላ ላከችበት፣ ተመልከት ይህ ቀለበት፣ ይህ ኩፌት፣ ይህ በትር የማን ነው? ይህ ጽንስስ የማን ነው አለችው። ይሁዳም አይቶ ከእኔ ይልቅ ትእማር እውነተኛ ሆነች ልጄን ሴሎምን አልሰጠኋትምና አለ። ትገደል ማለትንም ተወ። ደግሞም አላወቃትም። መውለጇ በደረሰ ጊዜ እነሆ መንታ ልጆች በወዷ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ እጁን በመለሰ ጊዜ እንሆ ወንድሙ ወጣ። እርሷም ለምን ጥሰ ወጣ ስትል ስሙን ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙም ዛራ ተባለ።